ነው እባላለሁ። ቀደም ሲል በኢትዮጵያ ስፖርት ውስጥ የኢትዮጵያ የእግር ኳስ ዳኛ ነበርኩ። በእግር ኳስ ዳኝነት ከ1983 ጀምሮ በከተማ አቀፍም በክልል አቀፍም በዞንም ብዙ ጨዋታዎችን መርቻለሁ። ከዛም በኋላ በእንትን የኢትዮጵያ እግር ኳስ ፌዴሬሽን በ1989 እና 87 አካባቢ 88 አካባቢ በአዲስ በተዋቀረበት ወቅት የክልል ዳኞችም በዚህ በኢትዮጵያ እግር ኳስ ፌዴሬሽን በሚሰጡ ውድድሮች የመምራት እድል ሊያገኙ ይገባል የሚል አቋም ተወስዶ በኔ ክልል እኔ ባለሁበት ክልል በአማራ ክልል ከተመረጡት ውስጥ አንዱ ሆኜ የኢትዮጵያ እግር ኳስ ፌዴሬሽን ሲመራው በነበረው የድሮው ብሔራዊ ሊግ መጀመሪያ ብሔራዊ ሊግ ይባል ነበር። በኋላ ደግሞ ወደ ፕሪሚየር ሊግ ተቀይሮ ያ ውድድር ሲመራ ከ1990 እስከ 1997 ድረስ በዳኝነት በዋና ዳኝነት ጨዋታዎችን መርቻለሁ። እንግዲህ በዛን ወቅት የነበረው የዳኝነት ሁኔታ ያው በአብዛኛው አሁን ከቴክኖሎጂ ጋር የተያዙ ነገሮችን በቅርብ የማግኘት እንትን ብዙም ባይኖርም በተለያዩ ጊዜያት ስልጠናዎች ይሰጡ ነበር ለዳኞች በተለይ ፕሪሚየር ሊጉ ስንመራ ለነበርን ዳኞች ከካፍም ከፊፋም በሚመጡ እንትኖች ኢንስትራክተሮች ስልጠና እየተሰጠ እንዴት ጨዋታ መምራት እንዳለብን አፕዴት የምንሆንበትን ሁኔታ ይፈጠር ነበር። በዛም ተጠቃሚ ሁኛለሁ። ከተጠቀሙት ውስጥ አንዱ ነኝ። የማሻሻያ ኮርሶች በተደጋጋሚ እስከ ሶስት ጊዜ የሚሆን ሀይለግል ኮርሶችን ወስጃል። አዎ ትክክል ነው። አሁን በዛን ወቅት ያ የተዘዋወሩ መጫወት ነው። ድሬዳዋ ጨርቃ ጨርቅ፣ ባቡር፣ በዚህ እንትን ደግሞ ሙገር ስሚንቶ፣ መቀሌ ከነማ፣ ትራንስ ኢትዮጵያ መቀሌ እና ሌሎችም ክለቦች እነ ቡና ጊዮርጊስ፣ በኋላ ነው ያደረገው ያደርጉ መብራት ኃይል የመሳሰሉት ክለቦች የአዲስ አበባ ያሉ ክለቦች በሜዳቸው ሲሆን አዲስ አበባ ላይ ነው ውድድር የሚካሄደው። ሌሎቹ ግን አወይ በሚሄዱበት ጊዜ በየቦታቸው በየከተማው ነው የሚካሄደው። በእርግጥ በዛን ወቅት የሕዝቡ ስሜት የክለቡን የማሸነፍ ስሜት ለመጠበቅ ሲባል አንዳንድ እንትኖች ከማድረግ ውጪ ግን አጠቃላይ ስሜቱ የተመልካቹ ስሜት ስፖርታዊ ዲስፕሊን የተከተለ ነበር ማለት ይቻላል። ብዙም አስቸጋሪ አይደለም ጭራሽ ከዳኝነት ግድፈት የተነሳ የሚመጡ አንዳንድ ጥቃቅን ስህተቶች ሲፈጠሩ ብቻ እነዛን በመቃወም የሆነ የተቃውሞ መልእክት ከማሰማት ውጭ በተመልካቹ በደጋፊ በኩል ያን ያህል እዚህ ግባ የሚባል የዲስፕሊን ግድፈት ያየሁበት ጊዜ የለም፣ ለእኔ አልገጠመኝም። አልፎ አልፎ ከሚታዩ አሁን ካልኳቸው አንዳንድ ጥቃቅን ስህተቶች የተነሳ ከሚፈጠሩ ነገሮች ውጭ እኔ በዛን ወቅት ጨዋ ተመልካችም እንደነበር ነው መረዳው። ትንሽ ቻለንጅ የነበረው አዲስ አበባ ላይ ማጫወት ግን ትንሽ ከበድ ይላል። ምክንያቱም ደጋፊውም ብዙ ስለሚመጣ እዛው ያሉት ክለቦች ውስጥ ጨዋቱ ብዙ ደጋፊ ስለሚኖር ትንሽ እዛ ላይ ድምጽ የሚረብሽው ዳኛ በጥም ድምጽ የሚረብሽ ዳኛ ካለ አዲስ አበባ ላይ መምራት ትንሽ ከባድ ይሆን ነበር ያን ጊዜ። እንግዲህ አሁን የተጫዋቾች እንትን በጥቅል ያንን ሊያበረክቱ የሚገባቸውን አገልግሎት እና ለክለባቸው ሊያደርጉ የሚገባቸውን ተጋድሎ ሁሉም በጥቅል እየፈጸሙ አይደለም ማለት ባይቻልም፣ በአብዛኛው ግን በአብዛኛው ግን ተጫዋቾች ዛሬ ራሳቸውን የራሳቸውን ሴፍቲ የመጠበቅ ለጉዳት እንዳይዳረጉ ከጉዳት ነጻ የሚሆንበት እንትን ጉዳት እንዳይደርስባቸው የመጠንቀቅ ነገር ይታያል። ጨዋታው ደግሞ ፍሎ ሲያደርግ አሁን የጨዋታው ፍሰት ጉዞው ያን ያህል ለዳኝነትም ቻለንጅ የሚያደርግ አይነት መስሎ አይታየኝም። አሁን አዝጋሚነት አለው እና እኔ የገንዘቡ እንትን አይደለም፣ የገንዘቡ በገንዘብ ከፍተኛ ተከፋይ በመሆናቸው ምክንያት ያንን ላለማጣት ብሎ የሚያደርጉት ነው የሚል እንትን አይኖረኝም ግን በአጠቃላይ ግን የማሸነፍ መንፈስ የሚለውን የማሸነፍ ለወከሉት ክለብ ሙሉ አቅማቸውን ተጠቅመው የማሸነፍ ስሜትን ዴቨሎፕ የማድረግ ሳይኮሎጂካሊ አይምሯቸው በዛ እንትን ያለ ሬዲነሱ ያለ አይመስለኝ ከመሆን በስተቀር እኔ ገንዘብ በመጨመሩ እንዲያውም የበለጠ ከፍተኛ ተከፋይ በሆነ ቁጥር የበለጠ ጥረት ማድረግ ነው የሚጠበቀው። ሎጂካሊ ያንን ነው የምንጠብቀው፣ ግን ሲሆን አይታይም። በአብዛኛው በአብዛኛው ያ የተጫዋቾችን አቅም የተጫዋቾችን ብቃት የሚያሳድግ አይነት ሁኖ አላየሁትም። ፊገሩ ያው ገንዘቡ አይዶን ሀውማች ግን ከፍተኛ ክፍያ ይከፈላል የሚባለው ነገር ግን ከፍተኛ ክፍያ በመከፈሉ የዛን ያህል በዛ ቶን ልክ በዛ ሬንጅ ልክ ፐርፎርም የማድረጉ ነገር ብዙም አይታይም በትክክል። ለክለባቸው ደግሞ አንዳንዶቹ ውጤት ሲያጣ ክለቡ የሚያለቅሱም ተጫዋቾች አሉ። ፈርዛት ማተር የሚያለቅሱም የሚያነቡ ልጆች አሉ። ያ ለክለባቸው ያለው ፍቅር ነው የሚያስለቅሳቸውን ሌላ እንትናደ ሌላ ጥቅም አያጡም። ቢሸነፍም ባይሸነፍም ያው ማግኘት የሚገባቸውን ነገር አያጡም። ግን በመሸነፋቸው ለዛ ሊያደርጉ የሚገባቸውን ነገር ባለማድረጋቸው እና በመሸነፋቸው ስሜታዊ በመሆን ያ በቁጭት የሚያለቅሱም አሉ። የዛ ስሜት የላቸውም ሁሉም የላቸውም ማለት አንችልም፣ ግን በአብዛኛው ያን ያህል ያን የክለብን ሎጎ ተይዞ ያንን ለጥሩ ውጤት የማብቃትና ጥሩ ውጤት በማምጣቱና ባለማምጣቱ ያን ያህል ግልጽ የሆነ ተጽዕኖ የሚያሳድር በራሳቸው አእምሮ ላይ ተጽዕኖ የሚያሳድር አይነት ስሜት በአብዛኛው አይነበብም። ነው እንጂ ያንን የሚያደርጉ ደግሞ ክለባቸውን ለክለባቸው ራሳቸው ደም ሰጥተው የሚጫወቱ የሚጫወቱ ተጫዋቾች ቁጥራቸው ጥቂት አይደለም። ግን ሁሉም ቢሆን ደግሞ የበለጠ እኔ እንደዚህ የቆየሁት በስፖርቱ ነው። ጎን ለጎን የስፖርቱን ስራ ከዳኝነቱም ውጭ ስፖርቱን እንትናል ሚስ አላደርግም። ለራሴ ለጤንነት ስል ስፖርት እሰራለሁ። በተከታታይ ያው አቅሜ የሚፈቅደውን ያህል አሁንም ትንሽ ትንሽ እንቀሳቀሳለሁ። ዳትማች ሰፋ ያለ ረዥም ሰዓት ባይሆንም ለጤና ያክል ኤክሰርሳይዝ አላቋርጥም። አቋርጬ አላውቅም። አይ ይህ እንግዲህ ሰው እራስን እንትና መጣል አያስፈልግም። ራስን መጣል ሲባል ዝም ብሎ መኩራራት ሳይሆን በሚጠበቀው ልክ እስከ ቻልን ድረስ ጤናችን ተንጠብቀን እና በጥሩ አቋም እንድንቆይ የሚያስችለንን የራሳችንን የግል ልምምድ የግል ዝግጅት ማድረግ አለብን። ስፖርቱ በጣም ጠቃሚ ነው ለሌላ ነገር ጥቅም ባያመጣም ለራሳችን ጤና ይሆናል። ጤንነታችን ይጠብቅልናል። ስለዚህ ሰዎች አሁን ቀድመው እንትን ወደ ጡረታ በተለይ በጡረታ እንትን ያለ ሰው ጭራሽ ሁሉን ነገር ጣልር ግፍ አርጎ የመቀመጥ ነገር ይታያል። ይሄ ግን ሞኝነት ነው። ምክንያቱም እስካለን ድረስ እስካለን እስካለን ድረስ ይሄ ጎብጠን ዘብጠን ምናምን አይደለም ቆየት ያለብን በቃ በሚቻለው መጠን በትክክለኛ አቋም ለእንትን ለማለት ከስፖርቱ መራቁ ጥሩ አይደለም። አሁንም ስፖርት ቢሰራ ሌላውም አካል ምንም ችግር ጥሩ እንትን ሊኖረዋል ብዬ ገምታለሁ። እኔ በመሰረቱ ስፖርት ብተው ይታመማሉ፣ ስለሚያመኝ ነው ያመኛል፣ ባቋርጥ ያመኛል፣ ብተው የተወሰነ ጊዜ ብተው ያመኛል ብዬ እኔ ራሴ አይምሮ የሚያምነው እንደዛ ነው። እኔም ደግሞ ብተው እንደሚያመኝ ነው የምገምተው። ቴክኒካሊ የሚሰጡትን ኢንስትራክሽን፣ ለተጫዋቾች የሚሰጡት ለማብቃት የሚያደርጉትን ጥረት በአካል ተገኝቼ ያለ ባላየሁት ነገር ጥሩ ክህሎት ሊያዳብር የሚችል ትሬኒንግ እየሰጡ ነው የሚል እንትን ሀሳብ መስጠት አልችልም። ግን በውድድሩ ወቅት ውድድር በሚካሄድበት ወቅት ካለው እንቅስቃሴ አንጻር ያንዳንዱ አሰልጣኝ እንትን ከሜዳ ላይ ተጫዋቾች እየተጫወቱ ከዚህ ከውጭ ሆኖ የሚያሰሙት ጩኸት በጩኸት የመምራት ነገር እኔ እንደምንድነው ያልተዘጋጀ ካለመዘጋጀት የተነሳ በድምጽ በማነቃቃት ውጤት እንዲያመጡ ግፊት የማድረግ ነገር ነው የሚመስለኝ። ቀደም ብሎ ያልተዘጋጀ ያልተሰራ ስራ ቀደም ብሎ ባልተሰራ ስራ ላይ ሜዳ ውስጥ ያሉ ተጫዋቾች በድምጽ በማነቃቃት ውጤት ያመጣሉ ብሎ ከመገመት አንጻር እንደሆነ ገምታለሁ። በአብዛኛው ደግሞ ዲስፕሊን እንዲሆኑ አሉ። በሥርዓት የሚመሩ አሰልጣኞች አሉ። ተጫዋቾቻቸውን ምን በምን ሰዓት ምን ማለት እንዳለባቸው የሚያውቁ አሰልጣኞች አሉ። ታይም እንዲሆኑ በቃ ሰዓቱን ጠብቀው ጠርተው አድቫይዝ አድርገው እንዲቀጥሉ የሚያደርጉ ብዙ አሰልጣኞች አሉ። ከዛ አንፃር እንግዲህ ሁሉም ተጫዋቾችን ከማብቃት አንፃር አቅሙ የላቸውም፣ ሁሉም አላቸው ለማለት ደግሞ እኔ በዛ በእንትን ውስጥ በሌለሁበት ንትን ትንሽ ለመናገር ይከብዳል። ኤኒዌይስ ግን በእንቅስቃሴው ያለው እንትን ግን የሚያደርጉት እንትን ወጣ ገባነት ይኖረው እንጂ በተወሰነ ደረጃ ዲሲፕሊንድ በሆነ መንገድ ተጫዋቾቻቸውን የሚመሩና ጥሩ ማሰልጠናቸውንም ደግሞ በእንቅስቃሴያቸው ጀጅ የምናደርገዋለን። አጫዋታቸው ራሱ የተጫዋቾቹ አጫዋት የተጠና ጨዋታ መሆኑን እናነባለን፣ ዳኛ መሆነን እናነባዋለን። እንዴት እንደሚጫወቱ ምክንያቱም እነሱ በሚሮጡበት ሁሉ ነው ዳኛ የሚሮጠው። እና ከዛ አንጻር የአቅም ጉዳይ ደረጃቸው ምን እንድነው ምን ያንን ስለማላውቅ ደረጃውንም ይዞ የማሰልጠን አቅም ራሱ ተሰጦም ይጠይቃል ተሰጦም ይጠይቃል። ተጫዋቾችን ማነቃቃት ተጫዋቾችን ውጤት ፈላጊ ውጤትን ሲክ የሚያደርጉ እንዲሆኑ በሳይኮሎጂካሊ መግራት ይጠበቃል። ያን ያን ያደርጋሉ እየገምታለሁ ግን ሃው ፋር የትኞቹ ምን ያህል ምን ያህል የሚሆኑት በምን ያህል ፐርሰንት ያን ያደርጋሉ፣ ስማ ያደርጉት ምንድናቸው የሚለውን ድምዳሜ ለመስጠት ትንሽ ይከብዳል። ዙሮች ሁለቱንም ምድብ ይህ ምድብንም የለምድብንም ቡራዮ ላይ በሁለቱ ዙር ፈርስት ራውንድ ሰከንድ ራውንድ ሲቀያየሩ ሁለቱንም እንትኖች አይቻለሁ። ከዛ ጀምሮ ተጫዋቾችን አይቻለሁ። አሁን እዚህ ላይ ያሉት ልጆች ገና አቅማቸው ትኩስ ያልበረደ ገና ልጆች ስለሆኑ በጣም ኢነርጄቲክ ፈጣንና አቅማቸው ሙሉ በሙሉ ሙሉ የሆነ ያልተነካ ድንግል አይ ካን ሳይ ድንግል ሰውነት ነው ያላቸው እና ያለው ጨዋታ ስናይም ዳኞች እንዴት እንደሚፈተኑ አያለሁኝ እንዴት ኮፕ አድርገው እነሱ ጋር ለመሮጥ አንዳንዶች ሲቸገሩ፣ ያለ ይሄ ምንድነው፣ ተጫዋቾቹ ራሳቸው በጣም ፈጣን ናቸው። ስሜቷ አለን የነገ ዓላማ አላቸው፣ ዓላማ ይዘው ነው የተነሱት የሚለውን መናገር ይችላል። በእውነት በተ አሁን ደግሞ እዚህ የመጡት በተለይ ደግሞ እዚህ አሁን የማጠቃላዩ ላይ የመጣው ጨዋታ ደግሞ እዛ በዙር ካየሁት ደግሞ በጣም የተለየ ነው። በእውነት ነው በጣም ትክክለኛ። ይህንን የማጠቃለያ ውድድር የሚመጥኑ ቡድኖች እንዳለፉ ነው አሁን እንትን ያልኩት። በአቅማቸው በችሎታቸው አልፎ የመጡ ያለምንም ሚስቺቭ ያለምንም ሌላ እገዛ በራሳቸው አቅም ነጥረው የመጡ እንደሆኑ ነው ያየሁት። እና እዚህ ላይ ያለ የዚህ ጨዋታ እርግጠኛ ነኝ ከየትኛውም ሊግ በጣም ይፈጥናል። ይሄ ልጆች ጨዋታ አይ ኤም ሶሪ በዙር በመጀመሪያ ዙር ሁለተኛ ዙር ላይ መጀመሪያ ዙር ላይ ያየኋቸው አሁን ሃድያው ሳና አንዱ ከዚህ ጆይን ማድረግና መሳተፍ የነበረበት ቡድን ነበር የነዛ ልጆች መቅረት እኔ በጣም ያሳዝነኛል። ልጆቹ ቁመናቸው ራሱ አንድ አይነት ነው አንድ አይነት ቁመና ነው ያላቸው እንደገና ፍጥነታቸው በጣም በነገራችን ላይ በምድባቸው አሰላ ላይ ሁለተኛ ሆኖ ያለፈ ቡድን እኮ ነው ከምድቡ። ሁለተኛ ሆኖ ያለፈ የነዛ መቅረት እንዴት ስንቶች ከስንት ክለብ አይን ይገቡ ነበር! አሁን ቢመጡ እርግጠኛ ነኝ ከዚህ ካሉት የበለጠ አፍቻይን የሚያደርጉ ልጆች አሉ እዛ ውስጥ። እና በአጠቃላይ ግን የመጡት ተጫዋቾች ክለቦች ያላቸው እንትን በጣም ደስ የሚል እና ፈጣን ነው። ልጆቹ አበጃችሁ የሚባሉ ናቸው። ጥሩ እንቅስቃሴ የሚያሳዩ ሙሉ አቅም ያላቸው በዚህ አቅማቸው ደግሞ መቀጠል ቢችሉ ሊጠቅሙ የሚችሉ እንደሆኑ አይቻለሁ። ያሉትም የሚተኩ ምክንያቱም፣ እነዛ ሙሉ በሙሉ ሳይወጡ ልምዱን ከነሱ ሸር እያደረጉ የሚያድጉበት ሁኔታ ተቀላቅለው እየተጫወቱ የሚያድጉበትን ሁኔታ መፍጠር ካልሆነ በነበረው በአምና በሬ ያረሰ የለም። አምና እርሻ ያረስንበት በሬ ዘንድሮ አርጅቶ እንትን ሊል ይችላል። ሁልጊዜ ጊዜ ከላይ ካሉት ተጫዋቾች እየተቀማሙ ቡድን መስራት በራሱ ይሄ አዋጭ አይደለም፣ አዋጭ አይሆንም። የራስን አቅም መጠቀም ነው ከታች ያሉትን የራሳችንን አቅም በእኛ እጅ ያሉትን መጠቀም ከነዛ ማምጣት ካልሆነ ሆነ በነበረው አካሄድ የሚሄድ ከሆነ አሁንም ትንሽ ችግር ይፈጥራል። ስለዚህ ይህንን መጠቀም እንዲያውም ፎካል ፐርሰን ስላይ ተብሎ ተመድቦ ከእያንዳንዱ ከሁሉም ፕሪሚየር ሊግ ክለቦች ተመድቦ እነኝህን ኦብዘርቭ አድርጎ ከነህ ተጫዋቾችን የሚይዝ አካል ቡድን መመደብ ነበረበት ነው የምለው ግን አይ ዶንት ኖ፣ በምን እንደታየ ይሄ ብዙም አላየሁም። መጀመሪያ ስንጀምር አካባቢ የተወሰኑ ሰዎችን አይቻለው። ከዛ በኋላ ግን የመጣ የለም። መጥተው ከሆነም ያላየሁ ከሆነ ሶሪ፣ ግን እኔ እስካሁን አላየሁም።